እ ያላችሁ በልጅ እንዳይጨክሩ ሼር ሼር አልኩ። እዚህ አሁን ግን መማር ግን አልቻልኩም። እናቴ ከአቅሟ በላይ ሆነኛኔ። በጣም ያመኛል። ቶንሲል ተፍ ነው፣ በማሳከም ደከማ። እኔ በመማር አልቻም እናቴ ሁሌስ ጨነቅን። የሚጨንቀኝ አንዳንዴ እንደው ጥፋ ጥፋ ይለኛል እዚህ ውስጥ የሚያመኝን፣ ህክምና ያስፈልግ መታከም አለብኝ። እናቴን በጣም ነው ጨንቋት። ባካችሁ በጣም የሚያገዝን ሰው የለም። ብቻዋን የምለፋው ሼር ሼር አርጉ። ምን ነው አጠገባችን ብቆሙ። ድዩት ሼር አርጉ እና መታከም አለብኝ ደግሞ መማርም አለብኝ። ለእናቴ ሰው ለኔለን የስትል እርዱኝ። ልጅ ያላችሁ በልጅ እንዳትጨክሩ። ሼር ሼር አርጉት። እናቴ አባትም እናት ሆነን ያሳደገች፣ አሁን ደግሞ እናንተ አሳድጉ ሼር ሼር አርኪታቹ ሀቢባ ጋር አድርሱ፣ አዶናይት ጋርም አድርሱልኝ ሁሉም ቲክቶክ ጋር አድርሱልኝ። እባካቹ ካናንተ ምላሽ ጠብቃለሁ። ልጄ እንግዲህ ቤቢን አይታችሁታል፣ ሰምታችሁታል ያለውን ነገር። እኛ ደግሞ እንደ ኤሊት ያንገት በላይ ቀዶ ህክምና ማዕከል ቤቢን የሚያመውን የሚያስጨንቀውን የቶንሲል ህመም ህክምና ለመስጠት ቃል ገብቻለሁ በኮመንት ላይ ምናልባት ካላየችው ማለት ነው። አዲስ አበባ ከሆነች እና መምጣት የምትችል ከሆነ ወደ ኢሊት ያንገት በላይ ቀዶ ህክምና ማዕከል በማዕከላችን ልናክምላት ቃል እገባለው። አብይም ደግሞ እንደ እግዚአብሔር ፍቃድ፣ ድነህ ወደ ትምህርት ትመለሳለህ ብዬ አስባለሁ። አመሰግናለሁ።